ደረሰኛችሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢያት ያላወቁን እርሱ ስለኔ ኃጢያት አድርጓል። እኔ ዳግመኛ ኃጢያት እንዳልባል ኢየሱስ እኔን ወክሎ ለአንዴና ለመጨረሻ ኃጢያት ሆኗል። እኔ ንጹህ ነኝ። አይ አም ፍሪ፣ አይ አም ፍሪ፣ አይ አም ፍሪ። ደረሰኙን የያዘው ኦኬ ኢየሱስ ክርስቶስ ጌታ ነው። አሜን፣ ስሙ የተባረከ ይሁን። ሃሌሉያ፣ ጌታ ይባረክ። ኦኬ ስለዚህ ይህንን ማወቅና መረዳት በዚህ ህይወት ስርዓት ደግሞ መመላለስ አለብን። ጌታ ስሙ የተባረከ ይሁን። እስቲ የኃጢአት ላይፍ ሳይክል እንመልከት። የኃጢአት ላይፍ ሳይክል፣ የኃጢአት ላይፍ ሳይክል እንዴት ነው? ኃጢአት የቱ ጋር ነው የሚጀምረው? ከዛ እንዴት ነው የሚቀጥለው? ከዛ እንዴት ነው በህይወት እያገኘ ኃጢአት አቅም እያገኘ እንዴት ነው የሚሄደው የሚለውን ነገር እስቲ እንመልከት። ሶስት ነው ላይፍ ሳይክሉ፣ በጣም አጭር ነው። ሶስት ነው ላይፍ ሳይክሉ፣ በጣም አጭር ነው። ግን እኔ አራት አድርገዋል ከህግ በፊትና ከህግ በኋላ አድርጌ ሶስት ነው ላይፍ ሳይክሉ። ምኞት፣ ኃጢአት፣ ሞት። ምኞት፣ ኃጢአት፣ ሞት። ምን አልኩኝ? ምኞት፣ ኃጢአት፣ ሞት። ደ ላይፍ ሳይክል ኦፍ ሲን፣ የኃጢአት የህይወት ውደት አደለ? የህይወት ውደቱ እንዴት ነው? ምኞት ይጀምራል፣ ከዛ ኃጢአት ይሆናል፣ ከዛ ሞት ያመጣል። ኃጢአት የቱ ጋር ነው የሚጀምረው? ምኞት ላይ። ኃጢአት የቱ ነው የሚጀምረው? ሀሳባችሁ ላይ። ለዛ ነው ባይዘወይ አንዳንድ ሰው ሲያደርግ ነው ኃጢአት ሰራው የሚለው መጽሐፍ ግን ምን ይላል? ሰው በልቡ እንዳሰበ እንደዛ ነው። ታዲያ ማን ሊያመልጥ ይችላል? ማን ሊያመልጥ ይችላል? ለምሳሌ ይዘወ በፊት በህግ ዘመን ብትኖሩ ወይም በህሊና ዘመን ብትኖሩ እግዚአብሔር ገለዋል የሚል ለመግደል ስታስብ፣ ስንቱን ገለናል፣ ስንቱን ጨፍጭበን ጨርሰናል፣ ገና ስታስብ። ለዛ መጽሐፍ ቅዱስ ጉ ሲናገር በሌሊት በመኝታቸው ሆነው ክፋትን ለሚያስቧዋልና ወዮላቸው፣ ወዮላቸው። ምን ለሚያደርጉ ክፋትን ለሚያስቡ ነው አደለ ለሚያስቡ ወዮላቸው። ላላደረጉ አይደለም፣ ገና ለሚያስቡ ወዮላቸው። ስታስብ አቤት አቤት አቤት አቤት፣ እንዳሰብነው ቢሆን ኖሮ አቤት የምንከፍለዋል። ምን አለ? ኃጢአትን ለሚያስቡ ወዮላቸው። ምናቸው ላይ በሌሊት በመኝታቸው ሆነ ክፋትን ለሚያስቡ ወዮላቸው። ከዛ ኃይል በእጃቸው ነውና፣ ኃይል የተባለው ምንድን ነው? ሀሳብ፣ ሀሳብ ኃይል ነው። ከዛ ምን አለ? ሲነጋ ይፈጽሙታል፣ ሲነጋ ይፈጽሙታል። አይገርማችሁ? ኃይል ነው ሀሳብ ኃይል ነው። የምታስበው እያንዳንዱ ነገር ምንድነው? ኃይል ነው። ስለዚህ ሀብቱ ቴክ እያለ እኮ ነው የሀብቱ ቴክ አትችለውም። አሁንስ ምኞት ላይ ይጀምራለ ኃጢአት ይሆናል፣ ከዛ ሞት። ግን ከህግ ዘመን በፊትና ከህግ ዘመን በኋላ ብላችሁ ለምሳሌ በህሊና ዘመን ውስጥ ህግ የለም፣ የተጻፈ ህግ የለም። ስለዚህ ሰው በምኞቱ ኃጢአት ያደርጋል። በህግ ዘመን ላይ ደግሞ ኃጢአት በጣም እንዲበዛ አንድ ነዳጅ ተጨመረ፣ ከባድ ነዳጅ ከባድ የሚገርም ነዳጅ። በቃ ይሄ ምንድነው የሚባለው ስፔሻል የሚባል ማለት ነው። ነዳጅ ተጨመረ። ምን ይባላል መሰላችሁ ህግ ይባላል። አሁን እንደነገርኳችሁ ባለፈው፣ አሁን የምጠራውን ነገር እንዳታስቡ፣ አሁን የምጠራውን ነገር እንዳታስቡ፣ አሁን የምጠራውን ነገር እንዳታስቡ፣ ሁለት መቶ የኢትዮጵያ ብር እንዳታስቡ። አንዳንዱ አዲስ ሁለት መቶ ብር አይምሮ ላይ መጥቷል። አንዳንዱ አይ የጠፋብኝ ሁለት መቶ ብር የዛሬ አራት ዓመት የሚላለ አንዳንዱ ደግሞ አሮጌ ሁለት መቶ ብር አንዳንዱ ባንክ ያለው እድ ብሎ ደግሞ ሁለት መቶ ብር አካውንት ውስጥ አርጎ ደግሞ ነገ ለቁርስ ያዘጋጃት። ኦኬ አይታችኋል። ህግ ምንድ ነው የሚያደርገው? ህግ ምንድ ነው የሚያደርገው? እንድታስታውስ እውቀት ነው ውስጥ የሚያደርገው። ባለፈው ትላንት ወዲያ እንደተናገርኩት አንበሳ እንዳታስበ ስላችሁ ምንድ ነው፣ ባለጎፈሬ የኢትዮጵያ አንበሳ፣ የታንዛኒያ አንበሳ ሊበ ላይ ሲነሳ ምናምን አገሳ አይታች፣ አእምሯችሁ ላይ ይመጣል፣ ጎፈሬው ይመጣል፣ ጩኸቱ ይመጣል። አይታችኋል። ህግ ማለት አታድርጉ ሲል አታድርጉ ሲል ኃጢአት ይመጣል አእምሯችሁ። አርፎ ቁጭ ያለ ሰውዬ አትስከር ስትል አስታወስከው፣ እደነችና ዛሬማ ሁለት ብዬ ነው የምገባው። የሆነ ሰውዬ ታሪክ ልንገራችሁ እስኪ። የሆነ ሰው ዘውዱዬ ስላየሁ ደስ ብሎኛል። የሆነ ሰው ታሪክ ልንገራችሁ። ሰውየው ከቤት ከእንትኑ ተነስቶ ከቢሮ ተነስቶ ሰናይ ከቢሮ ተነስቶ ቤት እስኪደርስ ድረስ ሰባት ጠጅ ቤት አሉ። ሰባት ጠጅ ቤት ሰባት ጠጅ ቤት ሶስት ሶስት እየጠጣ ነው የሚሄደው። ሀያ አንድ ብርሌ ማለት ሰባተኛው ላይ እንዲህ ተሸክመውት በቃ ነገ ጠዋት ነው የሚያነሱት። ከዛ በቃ ዘመኑን ሙሉ ሶስት ሶስት ሀያ አንደኛ በቃ እንትን ውስጥ ነው ቦይ ውስጥ ነው የሚገኘው። እንደው መቼ ነው አንተ ሰውዬ የምትለወጥ? እንደው ዘላለም ዓለምህን እንደዚህ እንደው የሆነ ነገር ውስጥ እየኖርክ ምናም ይሉታል። ከዛ አምስት ዓመት ምናም እንደዛ ኖረ። ከዛ በጣም ሰው ሁሉ አማር ነው ህፃናት፣ ብ ሰካራም፣ ሰካራም፣ ሰካራም። ኧረ በስመ አብ፣ ከዚህ በኋላ ማ መጠጥ አልጠጣም ከዚህ በኋላ ብሎ፣ ከዛ የመጀመሪያ ቀን ሞከረ። አንደኛዋን አለፈ፣ ሰባት ጠጅ ቤት ነው ያለው። ሁለተኛዋን ጠጅ ቤት አለፈ ሶስተኛውን ጠጅ ቤት አለፈ። አራተኛውን ጠጅ ቤት አለፈ። ከዛ እንደምንም ብሎ በቃ በቃ፣ በጣም በቃ፣ የመጨረሻ ታግሎ ታግሎ ታግሎ፣ ሰው ጉድ አለ። ሶስተኛውን ሲያልፍ አራተኛውን፣ ኧረ ጉድ፣ ኧረ በላቸው ወይኔ፣ በላቸው ተባለ። በቃ አራተኛውን ጠጅ ቤት አምስተኛውን ጠጅ ኧረ በላ፣ ስድስተኛውንም አለፈ፣ ሰው ተገረመ። ያ ዘመኑን ሙሉ ሰባት ጠጅ ቤት የሚጠጣ ሰውዬ እንዴት ተብሎ፣ ከዛ ስድስተኛውን አልፎ ምን ቢል፣ ጥሎል ሽልማትማ ያስፈልገኛል ብሎ ሰባተኛው ላይ ገብቶ ሃ አንድ አልጠጣም የሰባቱ ነው ኮረባ እንደ ሽልማትም ያስፈልገኛል፣ ይህን ሁሉ ትቼ መጥቼማ ዝም ቢያልጋው ብሎ ሰባቱ ቤት የሚጠጣው አንዱ ቤት ጠጣው፣ ከእንደገና ጉድጓድ ውስጥ። አትችልም አትችልም፣ ያለ እግዚአብሔር ጸጋ አትችልም። የሚያስችልህ የእግዚአብሔር ጸጋ ነው። you have to accept the grace of God የእግዚአብሔር የጸጋውን ኃይል የጸጋውን አቅም ልትቀበል ያስፈልጋል። ለራስህ አትችልም። ኢየሱስ ክርስቶስ

ከዛሬ በኋላ እኔ ሐይሚን አሁን ሐይሚን ከዛሬ በኋላ እኔ እቺ መሲ የምትባልናት ካፌ እየጠራች ወሬ እንዳወራ የምታደርገኝ አይታ ሆ በህግ ስር ያለ ወሬ እንዳወራ የምታደርግ ሐሜተኛ ያደረገች መሲ ናት። ከዚህ በኋላ እኔ መሲን አላገኝም፣ መሲን አላገኝም። ከዛስ መሲን አታገኝም? አሁን ካፌ መሄድሽ እኮ አይደለም ችግር። ካፌ ሄደን እኮ እኛም ቁጭ ብለን መንፈሳዊ ነገር እኮ አውርተን እንመጣለን። በግደባ ነው በመለወጥ ነው ይወቱ ነው ያልኩት። ባለፈው እንዳልኩት መገደብ ነው መለወጥ ነው የምትፈልጉት። ባለፈው ግደባ ነገር ያችሁ የለም። መንግስትን መሳደብ ይፈልጋል ብሄር ከብሄር ማጋጨት ይፈልጋል። ነገር ግን የሚኖረው አዲስ አበባ ነው ኢትዮጵያ ነው። ምን ያደርግ መንግስት በደንብ አድርጎ ዋጋ ስለሚያስከፍሉ መንግስት በደንብ አድርጎ ዋጋ ስለሚያስከፍሉ ምን ያደርጋል መሰላችሁ? ጸጥ ብሎ ይኖራል። ጸጥ ለጥ ጸጥ ብሎ የሚኖረው ለምን? ተገድቦ ነው ተገድቦ ነው ተገድቦ ኦኬ። ተገድቦን አሁን እዚህ ሀገር እዚህ ሀገር አሁን ዱባይ ላይ በጣም በጣም በጣም አበሻ አሁን ታውቃላችሁ ሁሉም አይደለም፣ በጣም ጥቂቱ ከኢትዮጵያ ሲወጣ ሌላ ሰው ነው የሚሆነው። ሌላ ሌላ ሰው ምን ተገድቦን? ኧረ አንተ ሰውዬ ማማ ዝናሽ ምን ይሏል? ኧረ አንተ ጋሽ ባላችሁ እኮ በዛው እንዴ ሰው ምን ይላል? አይታችኋል አለባበሳችን ይቀየራል። ምን ልበት ይቀየራል። ተገድበን እንጂ ተለውጠን አይደለም። ስለዚህ አሁን ኃጢአት ስንል ባለፈው እንደነገር ቅድስና ስንል በጸጋ ማድረግ ሲባል መገደብ አይደለም መለወጥ ነው አክሰሱም እያለ ሪፊዝ ማድረግ አክሰሱ የማድረግ አቅሙም እያለ መተው ማለት ነው። የውላችሁ አንዳንድ ሰዎች የሚታወቁበት ስፍራ ላይ በኖርማል ህይወት ይኖራል። የማይታወቁ ስፍራ ላይ ደግሞ የተለየ ህይወት ነው ያላቸው። እየነገርኩ ነው አለ መጣ አስረግጫ እየነገርኩ ነው እና እየነገርኩ እኮ ነው። የምንታወቅበት ቦታ ላይ በጣም ብዙ ወቅዱስ ሆነ ነው። የማንታወቅበት ቦታ ላይ ደግሞ በጣም በተለየ የህይወት ስርዓት ነው የምንኖር። ለምን የሚያውቀን ሰው የለማ። እንደፈለግን ነው ምንሆነ። ምን ፊልድ ነው እንላለን ፊልድ ስንወጣ፣ ደግሞ ሌላ ፊልድ ነው የሚሆነው ማለት ነው። ኦኬ እዛም ያውቀን ሰው ስለሌለ። አዲስ ፍጥረት ግን እንደዚ አይነት አለ። አዲስ ፍጥረት ከቦታ ወደ ጌታ የመጣ ሰው ስለዚህ፣ አዲስ ፍጥረት አምላኩ እግዚአብሔር እንደሆነ ያውቃል። የእግዚአብሔር አይኖች በስፍራ ሁሉ እንዳለው ያውቃል። ለእግዚአብሔር ህዝብ ሁሉ ራሱን ሰጥቶ የሚኖር ነው። በሄደበት ስፍራ ሁሉ በጽድቅ ድል በመንሳት ኃጢአትን በመኮነን በጽድቅ የሚኖር ትውልድ ምንድን ነው ያልኩትኝ? በጽድቅ መጽሐፍ ቅዱስ ምንድን ነው የሚለው? የእውቀቱን ሽታ በመግለጥ ድል በመንሳቱ ለሚያዞረን የት በስፍራ ሁሉ ድል በመንሳቱ ለሚያዞረን በስፍራ ሁሉ ራሳችሁ ተናገሩ፣ እኔ በሉ እስቲ። ድል በመንሳቱ በስፍራ ሁሉ ድል በመንሳቱ የምዞር ነኝ። በከተማ በገጠር አሸናፊ ነኝ። በሄድኩበት ሁሉ መስካሪ ነኝ። በቢሮ መስካሪ ነኝ። በትምህርት ቤት መስካሪ ነኝ። በሄድኩበት ቦታ ሁሉ መስካሪ ነው። የእግዚአብሔር የክብሩ መገለጫ ነው። አሜን አሜን። ስሙ የተባረከ ይሁን። ስለዚህ አሁን የምነግራቸው